ስላላመንኩሽ ነው የምጨቀጭቅሽ። እርግጠኛ ነኝ እሱ የሆነ ነገር ስላለችሽ ነው እንደዚህ ያኮርፍሽው። ማናት የማየውን ነገር ተናግራ አስኮራት። አይማይ አንቺ ዳ ያለሽ መስሎሽ ነው። አሬ ቻዲነች በገባን በወጣን ቁጥር ልትገለን የደረሰችው አሁን። በአንተ ቤት ምንም የማይገባ ደንቆሩልኝ አይደል? እንኳን ይችል የወፏን ልጅ ሀገር ጠንቅቄ ማቅሰው ነኝ። እማይ ሙቼ የአራድነትሽ እኮ ነው የሚመቸው። ስሚ ባረክኒ ዊንታ ያትበናትሽ። አንተ ደንባራ፣ ምን ስናገር አሰምተ ነው እንደዚህ ምን ረ ብለሻታል? አንቺ ሆነ ነገር ስትናገር ያት ነው እሷ እንደዚህ የምታቆ። ቆይ፣ አንተ ምን አይተ ነው እንዲ የምትናገረ? እንዲ ፊቷን ነው እንዲ። ዩኒፎርም አንተ ኩሽ ልጅ ስማታ፣ ፊቷ እንደዚህ ዘፍዘፋ። አረ ለጣላት ያሳየው እስኪ። ስለራስህ ወቅ። ይሄ ካፕታኝኩ የተፋም የሚመስል ሸሚዝ እየለበስክ ወዲያ ወዲህ ከምትል ራስን ባወቅ። መጀመሪያ እኔ ነው ማን ያኛል ብለሽ ነው ጓደኞቼ ጋር የተተኮሰ ሸሚዝ ለብሽ ቤት ከየት ነው የመጣው ብሎኝ ነው ጠላውኝ። የሚፈረጥጡት አቡሼ፣ ለራስ ብለ ነው እንጂ የምትለብሰው ለሰው ብለ አይደለም። እሺ፣ ለኔ አንቺ ካልሽልኝ በቀኝ ነው። ለማንኛውም አሁን ሼባው ሳይመጣ

ለቤታችሁ እኮ አንድ ማጣፈጫ ያለኋችሁ ነው ነኝ? ነው ወይንስ እዚህ የምበላት ቁራሽ እንጀራ የቤቱን ኢኮኖሚ እንትን ይለዋል ብላችሁ ነው ያናጓል ብላችሁ ነው የእኔን ሰላም የምትነሱኝ? እኔን ቁራሽ ያድርገኝ እቴ። አኩሽ ግን እኮ አባዬ ይህን ነገር የሚያደርግልህ ለማንም ብሎ ሳይሆን ለአንተ ራሱ አስቦ። እኔ ለራሴ ማሰብ አቃትኝ ወይስ ያስተሳሰብ ድህነት አለብኝ? ወጣኝ እና ታዲያ ቆይ እንዲህ ቸክዬ ማሰብ መስሎኝ፣ ይኸውልህ በሙላበት፣ ይኸው ጣረ ሞት መስዬ የቆየሁት እሺ አስበህ ምን አገኘን? እሱማ ባለፈው እንዳላችሁት ጋራጅ ገብቶ ወይ ደግሞ እንጨት ቤት ገብቶ ካሁን ካሁን አንገት የተቆርጠ ብሎ መሳቀቅ፣ ሰው በአቋራጭ ቶሎ ሀብታም ይኮንበት መንገድ አቡሽ፣ በቃ በቃ ብያለሁ። በቃ አሁን ሰሞኑን ለማንኛውም ሀብታም የምገዛልሽን መኪና ማማራጥ ብትጀምሪ የሚሻልሽ መሰለኝ። እንደው ወደው አይስቋሉ። አይ መጨረሻ በማይ በይ ግጭኛ፣ ሉጣ ናፍቆትም ከች ብሏል። ናፍቆት መጣ እንዴ! እባክሽ ጭልፊቶቹ ሳይደርሱ ልቀባበሉ፣ የደርሻይን እማ ይግጭኛ።